መቅኔ አጥንት ውስጥ ያለ ውስጥ ያሉ ነገር ይባላል። አንዳንዱ አጥንት ይግጥና ከጨረሰ በኋላ ውስጥ ያለ ሰምሮ ይበላዋል፣ መቅኔ ይባላል። በጣም በቃ ምርጥ ነገር ነው። ስለዚህ ብሉይ ኪዳን ውስጥ ያለው መቅኔ ካላገኘ ነው እስቲ ችግር አለ ወይ? መቅኔው ነው ሰብስታንሱ፣ ሰብስታንሱ ደግሞ ቃል የሆነው ክርስቶስ። ሄሎ፣ ደህና ናችሁ ስለዚህ የምንዘምር ሰዎች የምንሰብክ ሰዎች የምናገለግል ሰዎች በየትኛውም የአገልግሎት ስጦታ ልናገለግል እንችላለን። ቸርች ውስጥ ግን የምናገለግለው መጽሐፍ ሁሉ የተረከውን ኢየሱስን አውጥተን ለሰዎች ለማምላት ነው። ሌላ አይደለም። ይሽ አይደለም። ሰው ሊዘምር ይችላል። ማንን ነው የሚዘምረው? ሄሎ ከፋንድያ ላይ አነሳ ሀይ ነው የምንዘምረው ወይስ ከኃጢአት አጸደቅ ነው

እግዚአብሔር የልቡ ትርታ ኢየሱስና ኢየሱስ ብቻ ነው። ኢየሱስና ኢየሱስ ኢየሱስና ኢየሱስ። አብርሃም ምዕራፍ አንድ አብርሃም ምዕራፍ አንድ ቁጥር አንድ እስከ ሶስት እኔ ቁጥር ሶስት ነው ምፈልገው ደስ ስለማኑ እያወራን ያለን ያለ ነው። ታሪካችን የሚቀየረው ጌታ ምስክሬ ነው ማለት ነው። አገልግሎታችን ኢቨን ህይወታችን ሰው በጣም በግብረ ገብ ለመመላለስ እሞክራለን እኳ አለ። በቃ በስነ ስርዓት ወተን መግባት አለ። እመኑ ዛሬ ይኸው ጌታ ምስክሬ ነው አልዋሽም ያለኝ ቀን ከቤት ስንወጣ መዋሸት እንጀምራለን። እመኑ በትክክል ክርስቶስ ኢየሱስን እያወቅነው ሲመጣ ቢዚ ይሆናል ነፍሳችን በማን በኢየሱስ ስለዚህ ውሸት ትዛ አይለም። የእግዚአብሔር የልቡትን እሺ ዕብራውያን ምዕራፍ አንድ ከቁጥር አንድ ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ተናገረን። በደምብ ስሙ። ተናገረን ወይም ተናግሮ በማ በነቢያት ተናግሮ በካህናት ተናግሮ በንጉስ ተናግሮ ደግሞ በመረከብ ተናግሮ በዮሴፍ ልፍ ተናግሮ እግዚአብሔር ያልተናገረበት መንገድ የለም። በእውነት ይላል አይደለ? አይደል? ለምሳሌ ሰው ብዙ ጊዜ አባት ለሚወደው እንዲደረግለታል ምናምን አ አይደል? ንጉስ ለሚወደው ያቆብን ያለሱና ደግሞ አባት ለሚወደው የተሻለ ልብስ ይገዛለታል። እግዚአብሔር የተሻለ ልብስ ይገዛ ላላማ ይበል ነው ወይ ክፍሉ? ለምሳሌ መጽሐፍ ሲናገር የዮሴፍ ልብስ ህብረ ቀለም ነበረ ይላል አይደል? ከላይ እስከታች ድረስ ይሸፍኖ ነበር ይላል። ህብረ ቀለም ማለት የዮሴፍ ልብስ ላይ የማታገኘው ከለር የለም ማለት ነው። ሰ መጽሐፍ መጣና ደግሞ አዲሱን ሰው ምን ብላችሁታል? ለብሳችሁታል። ስለዚህ ቀለም ነው። ጌታ ነው ብለህ ወንድሜ ይሆናል። ወንድሜ ነው ብለህ ደግሞ አምላክ ይሆናል። አምላክ ነው ብለህ ቤዛዬ ነው ትላለህ። ቤዛዬ ነው ብለህ ቅድስናዬ ነው፣ ጥበቤ ነው። ያ ያ የለበስነው ዮሴፍ የለበሰው የህብረ ቀለም ጥላ ኢየሱስ ነው። ሄሎ ስለዚህ፣ እንቃ ኢየሱስን በዚህ በኩል ስታየው አምላክ ነው። በዚህኛው በኩል ስታየው ወንድሜ ነው ትላለህ። በዚህኛው በኩል ስታየው ጌታዬ ነው ትላለህ። እንደገና መልሶ ሲዞር ቅድስና ነው ትላለህ። ደግሞ በዚህ ሲዞር ጽድቄ ነው ትላለህ። ኢየሱስ ሁሉ በሁሉ ነው ማለት ነው። ሄሎ ሄሎ። አንተ ግን ለምንድን ነው ጠቢብ እንድትሆን የእንትና መጽሐፍ አላነብብቆም ስትል፣ ኢየሱስ ትዝ ይላል። ጥበባችን ነው። ለእኔ ጥበብ ክርስቶስ ኢየሱስ ነው ትላለህ። ሄሎ። እርሱ ምናችን ሁሉ ሁሉ ነገራችን አለ። እሺ፣ በተለያየ ጎዳና እግዚአብሔር ተናገረ። መርከብ ስራ ሲባል በመርከብ ስለ ክርስቶስ ኢየሱስ ሲነግረን፣ ወይም ደግሞ እግዚአብሔር አንድ ነገር ሲናገር ነቢያትን ያስነሳል። እግዚአብሔር ይናገራል። ካህናትን ያስነሳል። እግዚአብሔር ይናገራል። ንጉሥን ያስነሳል። እግዚአብሔር ምን ይላል? ይናገራል። እሺ ቀጥል። ሁሉም ወራሽ ባደረገው አሁን ግን አንዳንዱን አይደለም፣ ሁሉም ሄለው ወራሽ ባደረገው። እሺ ደግሞ ሁሉን ወራሽ ባደረገው ደግሞ አለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለእኛ ተናገረን። አሁን በለመሽነ አይደለም፣ የአሮጌው ኪዳን ሲያበቃ፣ ለእኛ ግን በዘመን መጨረሻ በልጁ ተናገረ። ምክንያቱም ከመስቀል በፊት በብዙ አባቶች እግዚአብሔር ተናግሯል፣ በብዙ ነቢያቶች ተናግሯል፣ በብዙ ንጉሥ ተናግሯል። አሁን ግን በዘመን መጨረሻ መቼ? ኢየሱስ ሊሞት ሲል ወይም አሮጌው ኪዳን ሊያበቃ የዘመን መጨረሻ በደንብ ስሙኝ። የዘመን መጨረሻ ማለት የአሮጌው ኪዳን መጨረሻ ማለት ነው። ደግሞ አለ የዘመን መጨረሻ ማለት በአሮጌው ኪዳን መጨረሻ ማለት ነው። እና የዘመን መጨረሻ የለም ወይ? የዘመን መጨረሻ የለም፣ የዘመን ፍጻሜ ነው ያለው። ሰምታችሁኝ ያለ። ስለዚህ የዘመን መጨረሻ ላይ በማን ተናገረን? እስቲ በልጁ በልጁ ስለማን ስለራሱ። ስለዚህ እውነተኛ የእግዚአብሔር ነጸብራቅ ልጁ ኢየሱስ ክርስቶስ ነው። እስቲ እውነተኛ በሉ የእግዚአብሔር ነጸብራቅ ኢየሱስ ነው። ለምን ሲባል በደንብ ሽ ለምን ሲባ እግዚአብሔር እቅፉ ውስጥ ተልኮ የመጣው ወልድ ነው።

እግዚአብሔርን አላዩ። ኤልያስ እግዚአብሔርን አላዩ። ኢሳያስ እግዚአብሔርን አላዩ። የትኛው ቅዱሳን እግዚአብሔርን አላዩ። በዘመን መጨረሻ ግን ስለ እግዚአብሔር የነገረን እግዚአብሔርን በትክክል የሚያውቀው እግዚአብሔር እቅፍ ውስጥ የነበረው ኢየሱስ እርሱ ምን አደረገልን ሲጠረቀው በ ስለዚህ ሙሴ የነገረን እግዚአብሔር ሴት መ ደህና ናችሁ ኤልያስ የነገረን እግዚአብሔር ቼክ መደረግ አለበት በማን እውነተኛው የእግዚአብሔር ነጸብራቅ በሆነው በልጁ በክርስቶስ ኢየሱስ ሙሴ የነገረን እግዚአብሔር ኤልያስ የነገረን እግዚአብሔር ቼክ መደረግ አለበት ለምን ከሙሴ ይበልጣል ለምን ከኤልያስ ይበልጣል ለምን ከካህን ይበልጣል ኢየሱስ እና ዮሐንስ ዙር ብሎ ሲያቸው ሙሴን ሲያየው፣ እግዚአብሔርን አላየሁም። ኤልያስን ሲያየው፣ እግዚአብሔርን አላየሁም። ቆይ ኤርምያስ ማነው? ኢሳያስ ጋር ልሂድ ብሎ ኢሳያስንም ሲያየው፣ እግዚአብሔርን አላየሁም። በቃ እግዚአብሔርን ና አንድ ስንኳ የለም። ከቅፉ የመጣው አንድያ ልጅ ምን አደረገው? ስለዚህ መጽሐፍ ሁሉ ስለማን ይናገራሉ? ስለ ክርስቶስ ነው። እኛ ግን ማንን እንሰብካለን? ሙሴ ዘሉስ እንሰብካለን ስለዚህ ታናክ፣ የብሉይ ኪዳን መጽሐፍ ታናክ፣ ቶራ። በደንብ ስሙኝ፣ ቶራ። አሁን ኢየሱስ እንዴት አድርጎ እንደተረጎመን እናያለን። ርዕሳችን ምንድን ነው? መጽሐፍትን መተርጎ ታናክ። እነሱ ታናክ ብሎ ነው የሚጠሩት። ከዘፍጥረት እስከ ምንድን፣ እስከ ሚልኪያስ ድረስ ያለውን መጽሐፍ ታናክ ብሎ ነው የሚጠሩት። ቶራ አለ፣ ነኢቪን፣ ኬቱቪን። ታናክ ማለት አምስቱ መጽሐፍ ማለት ነው። የሙሴ መጽሐፍ ወይም ደግሞ የሙሴ አገልግሎት ይባላል። ሚኒስትሪ ኦፍ ሞሰስ